አንድ ታውቃለህ አንዳንዴ ማለት ነው የምር ትለፈልፍ ትለፈልፍ እና የሆነ የማይደርስ ጊዜ ይመስላል ኦኬ መሰለ አመት ምናምን ይመስለህ እና ዱብዳ ይሆነብሃል ስለዚህ እኔ ጉዴ ነው የምር እንዴት ዱብዳ ዳንሶች መሰልጠን አለብኝ ዛሬ ዳንሶች መሰልጠን አለብኝ ለምን ምንድነው እሱ የቀጠቃጥከው ቦርጭ ይሁን ቦርጭ፣ ዛሬ ቦርጭ ሊኖረኝ ይገባል፣ ግዴታ ነው። ወደድኩ ማለት አለው። ለምን ምን እንደነግርህ ነው፣ እንደነግርህ እንድትነግረኝ ነው ያል ናስቲየ ነው የሚጎብጠው ሆዱ ስቦት፣ ከኋላ ሆዱ ስቦት ማለት ነው። የእንግሊዝኛውን ኤስ ፊደል ነው የሚመስልልኝ

ምን ያደርግልሃል ዳንስ፣ ምናምን ሳልሳ፣ ምናምን ቦርጭ? ምን ያደርግልሃል? እኔ ንገረኝ። እሱ እንትን እልሃለሁ። ከመጥረጊያው ጋር ትሬኒንግ ዳርክ። እንዴት ነበረ ዛሬ ሰዓት የለኝም ነው ምን አውቃለሁ፣ ተላልፎበት እንደሆነ። ኧረ ዞር በእናትሽ እንዳይመጣ። ስነ ስርዓት ይከታል። ዳንሱ አስረዳኝ፣ አስረዳኝ ማን ጋር

ችግር እኮ አፌ ሲበላኝ ዳንስ እንዳለ የዳንስ አይነቶችን እችላለሁ እኮ ብያት እኮ ነው። ቀባጥሬ እኮ ነው ለማ። ማነች ሳይቸግረኝ ማለት ነው። ማነች የጎርጁ ዳንሱ በጣም አክቲቭ ነኝ፣ በጣም ፐርፌክት ነኝ እኮ ብያት ነው። አውራት እሷ ለሷም እየሰማች አውራት። ከኔ እና ከእሷ የሚደበቅ ነገር ታሪኩ አውራት። ልጅ ነበረች ከውጭ ሀገር ማለት ነው። አንድ አመት አውራት፣ አለው እናወራለን። ከዛ በቪዲዮ በምናምን ሙሉ ፊዚካ ላይ ሙሉ አታውቅም። ቦርጭ እንዳለኝ ነው ሁሌ ለአንድ አመት ሙሉ ስነግራት፣ ቦርጭ ለምን ትፈልጋለች? ትወዳለች። እኔም በቃ አለኝ ብዬ አሳመንኳት። ቦርጭ የሚወድ ሴት እስከሚጨርስ ጠብቁኝ አለች። እሷ ወደደች። መላጣሁልሽ። ወንድ እኮ መላጣሁ፣ በምክንያት ነው። ቦርጫም ወንድ ቦርጭ ወደደች። አሁን ሰዓት የለኝም፣ አዳምቶኛል። ከዛ ቦርጭ ትወዳለህ አላሰብኩት ሁሉ እንዲህ በቶሎ እመጣለሁ ብላ አልነገረችኝም ነበር። ከዚህ ነበር ለማሳመን ሞክር ኮ ሶስት ወር ነፍሰ ጡር ነው። ለብቻ እንብርት ላይ ወርዶ ማለት ነው ቦርጅ እንደዚህ ምንድን ነው?

ምንም ታሳይ፣ ከሴት ጋር ከሆነ እሷ ታሳይ። ለማሳየት እኮ ነው፣ ለሞከራ ያህል ነው። በቃ አንዴ ታሳየኛለች፣ እጅ እንዳሳየችኝ፣ እሱ አስደንሳት አለቀ። አልፈልግማ፣ ምን አገባኝ እኔ። ሳታገኛት ነው ያጣ። ሲጀምር ራስን ሆነህ ነው መቅረብ ያለብህ።

ይላ በተቻለ መጠን እንዳትባንንብኝ ለማድረግ እሞክራለሁ። እሺ ሌላ ቦርጅ እንኳን ብትነቃብኝ ዳንሱን ግን እንደምችል ማረጋገጥ ወይም ማመን አለባት። በዚህ ማግኘት ሴት ዳንስ ካልቻልክ ብላ ስንት ካልቻልክ ስማርቱን አይምሮን፣ ኪሴ ቦርጭ ቦርጭ ሆድህ አይደለም ኪሴ። ሲቀጥል አይምሮ በጣም እንትን ይሆን ይወፍር፣ አይምሮ ይወፍር? ምን አገናኘ ከአይምሮ? አስተሳሰብ ነው ሴት ልጅ የምትወደው እንጂ ቦርጭ ዳንስ ስለሚችል ምናምን። እነዚህ ገና ሀያ አራት ዓመት ያልሞላቸው ሴት የአዲስ አበባ ልጆች ናቸው። እንደዛ የሚያስቡት ከዛ ዳንስ በልታ እንደማትኖር ሲገባት እሷም በኋላ ይገባታል። አንዳንድ ዳንስ ይችላል፣ ስፖርት ይሰራል፣ ይገለበታል፣ ይከረባበታል ብለው የሚሉት ብለው የሚሉት ትንንሽ ልጆች ናቸው። ሴቶች ትንንሽ ልጆች እንደዚ የሚያስቡት እስ ያምራል፣ ፀጉር ያምራል፣ ጄል ይቀባል ምናምን የሚሉት ምራቋን ዋጥ ያደረገች ሴት ያንተን ይሄን ከርስ አታይም፣ ይሄን ኪስህን አይብሮን ትችላለህ ነው